ሴት ተማሪዎች የጥፍር የጸጉርና የከንፈር ቀለም መቀባት፣ ቅንድብን መቀንደብና መኳኳል፣ አላስፈላጊ ጌጣጌጦችን አድርጎ ትምህርት ቤት መሄድ የሚከለክል መመሪያ ትምህርት ሚኒስቴር አዘጋጅቷል። ትምህርት ሚኒስቴሩ የተማሪዎችን ስነ ምግባር ለመቆጣጠር ያዘጋጀው ረቂቅ መመሪያ ማንኛውም ተማሪ ከተፈጥሮ ጸጉራቸው በስተቀር አርቲፊሻል ጸጉር መቀጠል አይችሉም ተብሏል። ከዚህ ባለፈም በትምህርት ቤት ውስጥ አላስፈላጊ የሆኑ የኢትዮጵያዊነትን ባህል የማይገልጹ በዓላትን በተለይም እንደ ክሬዚ ዴይ፣ ኦል ዴይ፣ ቤቢ ዴይ ቶማቶ ደይ፣ ከለር ደይ፣ ቫለንታይን ደይ እና ሌሎችም የበዓል ቀናቶች ተብለው የሚከበሩ በዓላት ማክበር በመመሪያው የተከለከለ ነው። በትምህርት ቤት የደንብ ልብስ ተገቢው መንገድ መልበስ ሲል ባወጣው መመሪያ ስር ሴቶች ጉርድ ቀሚስ ከባት በታች የሆነ ቁመት ያለው ለብሶ መገኘት አለባቸው ተብሏል። ከደንብ ልብስ ውጪ ቢሆንም ከአካባቢው ባህል ጋር የማይቃረን አለባበስ መልበስ ይጠበቅባቸዋልም ይላል ረቂቁ። ትምህርት ቤት ውስጥ መፈጸም የተከለከሉ ድርጊቶች ብሎ ከዘረዘራቸው መካከል ደግሞ የትምህርት ቤቱን መምህራን፣ የትምህርት አመራር ሰራተኞችና ሌሎች የትምህርት ማህበረሰብ አካላትን መዝለፍ መስደብ፣ ማንቋሸሽና አካላዊ ጥቃት መፈጸም ቅጣት የሚያስከትል ተግባር ነው ተብሏል። ተንቀሳቃሽ ስልክ ወይንም ሞባይልና የሙዚቃ ማዳመጫ መሳሪያዎችን ትምህርት ቤት ቅጥር ግቢ ውስጥ ይዞ መገኘት ረቂቅ መመሪያው ይከለክላል። በቃል በምልክትም ሆነ በጽሁፍ ጸያፍ ነገሮችን መግለጽ ጨዋነት የጎደለውና እንዲሁም ሃይማኖታዊ ፖለቲካዊ ይዘት ያላቸው ምስሎችና ጽሁፎች በትምህርት ቤት ውስጥ ይዞ መገኘትና ማሰራጨት አይፈቀድም። በትምህርት ቤት ግቢ ውስጥ የማንኛውም አይነት የሃይማኖት አምልኮ ስነስርዓት፣ የፖለቲካ እንቅስቃሴዎችን ማካሄድ አይቻልም። ማንኛውም ተማሪ አገራዊ ሴት ያልሆኑ መጤ የሆኑ ነገሮችን በሰውነቱ ላይ ምልክት ማድረግ ከአገራዊ ሴት ጋር የሚቃረኑ አሉታዊ መጤ ምልክቶች በሰውነት ላይ መነቀስ፣ ማሳየት፣ ማድረግ፣ መጠቀም ፍጹም የተከለከለ ነው ብሏል ለረቂቅ መመሪያው ከዘጠነኛ እስከ 12ተኛ ክፍል ላሉ ተማሪዎች አንድ ተማሪ በሥነ ምግባር ጉለት እጅ ከፍንጅ ከተያዘና የመማር ማስተማሩን ሂደት የሚያውቅ ሆኖ ከተገኘ ውሳኔ እስኪሰጠው ድረስ ከትምህርት ቤት ሊታገድ እንደሚችል መመሪያው ሰፍሯል። ተማሪዎች ተደጋጋሚ ጥፋት አጥፍተው ሲገኙ በተለይም ከ7ኛ እስከ 12ኛ ክፍል ያሉ ተማሪዎች እስከ አንድ ዓመት ድረስ እንደ ጥፋቱ መጠን ታይቶ ከትምህርት ሊታገዱ ይችላል ሲል ረቂቅ መመሪያው አስቀምጧል። በሌላ በኩል በትምህርት ቤቶችና አካባቢዎች የትምህርት አዋኪ ጉዳዮችን ለመከላከልና ለመቆጣጠር ለሚኒስቴሮች ምክር ቤት የቀረበው ረቂቅ ደንብም ተሰናድቷል። በዚህም ረቂቅ ደንብ ትንባሆ፣ ሲጋራ፣ ወይንም ሺሻ፣ ጫት፣ አልኮል፣ የናርኮቲክ እና ሳይኮትሮፒክ ዝርያ ያላቸው አደገኛ ህገወጥ መድኃኒቶችና ሱስ አስያዥ እጾች ትምህርት ቤት አካባቢ መሸጥም ሆነ ይዞ መገኘት ይከለክላል። የአልኮል መሸጫና ማከፋፈያ ቤቶች፣ የሲጋራ መሸጫ ሱቆች፣ ሽሻ ቤቶች፣ ጫት መሸጫና መቃያሚያ ቤቶች፣ ጭፈራ ቤቶች፣ ቁማር ቤቶች፣ የእንግዳ ማረፊያ ቤቶች፣ የሰውነት መታሻ ወይንም ማሳጅ ቤቶች በትምህርት ቤቶች በ500 ሜትር ርቀት ውስጥ መከፈት አይችሉም ይላል። ፊልም ማጫዋቻ ቤቶች፣ ፕሌይስቴሽኖች፣ ዴስቲቪ ቤቶች፣ ከረምቡላ፣ ፖል፣ ጆተኒ፣ ቢንጎ እና የስፖርት ቁማር መጫዋቻ ቤቶችም በትምህርት ቤት አቅራቢያ መክፈት ይከለክላል ይላል መመሪያው።